ድንግልና ከሌለሽ የሆነ ቀን አንቺ እኮ ድንግልና የለሽም ዝም ብዬ ነው ማገባሽ ምናምን ቢልሽ ስልካቸውን ዘጋግተው ወይም ብሎክ አድርገው እናንተን ማውራት ካልፈለጉ መቆላመጥ ከፈለጉ ልክ እናንተ በጣም እንድታቆላምጧቸው እንድትለምኗቸው፣ ወደ እነሱ እንድትሄዱ የሚያደርጓቸው ከሆነ ችግር አለ ማለት ነው። ሰላም ቤተሰቦች፣ ዛሬ ደግሞ ስለ እጮኝነት ጊዜ እነግራችኋለሁ። የእጮኝነት ጊዜ ወይም የመጠናናት ጊዜ ማለት በፍቅር ከቆያችሁ በኋላ ወደ ትዳር ልትቀላቀሉ ያለው መንደርደሪያ ያች ወሳኝ ጊዜ ወሳኝ ከሃይማኖት እና ስለዚህ በደንብ ማወቅ አለባችሁ። ምክንያቱም ሰው ቀጥታ ከሆነ መንገድ ተነስቶ ወደሆነ ወደማያውቀው ቤት ሊገባ ነው። ያ ማለት ወደ ትዳር ስትገቡ ትልቅ ተቋም ልትቀላቀሉ፣ ትልቅ ኃላፊነት ልትሸከሙ ነው የምትገቡት ሶ በፍቅረኝነት ጊዜ እንደቆያችሁ ቀጥታው ወደ ትዳር ገባችሁ ማለት ለሌላ ችግር ህይወታችሁ ላይ ይፈጠራል። ማለት ያችን ጊዜ እንዴት አድርጋችሁ አጣጥማችሁ የጥናት ጊዜያችሁን ትጨርሳላችሁ የሚለውን በደንብ አድርጌ እነግራችኋለሁ። ብዙ ጊዜ የተለመደው በጣም ለረጅም ጊዜ በፍቅር ከቆያችሁ በኋላ የሆነ ከፍቅረኛችሁ ወይም ከእጮኛችሁ ላይ መጥፎ ባህሪ ብታይ እንኳን አይ ይስተካከላል፣ የሆነ ቀን እያላችሁ ዝም ብላችሁ ታልፉት ታልፉትና ከትዳር በኋላ ብዙ ችግር ሲፈጠር እናያለን። እና እናንተ አሁን ብዙ ዓመት አቃጠላችሁ ወይም ደግሞ አብራችሁ የኖራችሁበት ትንሽ ጊዜ ሆነ አይደለም፣ ያ ሰው ህይወታችሁ ጋር ምን ያክል አስተዋጽኦ አለሁ፣ ምን ያክል እናንተ ላይ ጥሩ ስሜት አለው ወይም ደግሞ እናንተን ምን ያክል ያከብራችኋል የሚለው ላይ ትኩረት ማድረግ መቻል አለባችሁ። ብዙ ጊዜ ቆየን ብትሉ እንኳን ሶስት ዓመት፣ አራት ዓመት ወይም አምስት ዓመት በፍቅረኝነት ጊዜ ልትኖሩ ትችላላችሁ ነገር ግን ከዛ ሰው ጋር የምትኖሩት እድሜ ልካችሁ ነው። እድሜ ልካችሁ ነው። ልጆቻችሁ ይለያችኋል፣ ቤተሰቦቻችሁ ይለያችኋል፣ ሁሉም ሰው ይለያችኋል። ከትዳር አጋራችሁ ጋር አብራችሁ ዘላለም ነው የምትኖሩት። እጮኛችሁ ወይ ፍቅረኛችሁ ማስተካከል ያለበት ነገር ምንድን ነው፣ ያንን ካላስተካከልስ ምን እናደርጋለን የሚለውን አጠር አድርጌ ነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ዩት በጣም ትጠቀሙበታላችሁ። በመጀመሪያ ከሆነ ሰው ጋር እጮኛ ሆናችሁ ማለት ያ ሰው ያከብርሻል ወይ ወይም ታከብርሃለች ወይ? ዝም ብሎ ማያከብራችሁ ዲስሪስፔክት የሚያደርጋችሁ አንቺ ደግሞ ዘወር በይ እባክሽ ምን ታመጫለሽ ምናምን የሚልሽ ወይም የሚሰድብሽ፣ ከጓደኞችሽ መሃል የሚያቃልልሽ ወይም ደግሞ ቤተሰቦቹ መሀል ጥሩ ስሜት የሌለው ከሆነ እዛ ሰው ጋር ወይ ቆም ብለሽ መነጋገር ይጠበቅብሻል። ከዛ ውጭ ከዛ ሰው መራቅ ይጠበቅብሻል። በእርግጥ ያፈቀሩትን ሰው በአጭር ጊዜ ማጣት በጣም ከባድ ነው። ነገር ግን ከዘላለም ሕይወታችሁ የሚበልጥ ምንም ነገር የለም። ማስተካከል ከቻላችሁ በአጭር ጊዜ ማስተካከል፣ ከዛ ውጭ ግን መራቅ አማራጭ ነው። አሁንም በድጋሚ እየነገርኳቸው። ሌላኛው ደግሞ ተቃራኒ ፆታ ጓደኛ ካለው እንደው ተቃራኒ ፆታ ባይሆንም እንኳን በጣም በብዙ ጓደኛ ተከቡ የሚውል ከሆነ አንቺ ላይ ያለው ተጽዕኖ ቀላል አይደለም። ያ ማለት ከአንቺ እነሱን ካስቀደመ አንቺ አብረን እናሳልፍ ጊዜ ያልሹ ትቶሽ ከሄደ ተቃራኒ ፆታ ጓደኞች ኖሮ ሴቶችን የሚንከባከብ ለአንቺ ብዙ ቦታ ከሌለው ችግር አለ ማለት ነው። ወይነፍ መምረጥ አለበት ወይ አንቺን መምረጥ አለበት። ለምሳሌ ወንድ ከሆንክና ሴት ፍቅረኛ ወይም ምጮኛ ብዙ ጓደኞች ካሏት ቀሚሴን ለበሱ ነንትና ሰርጋቸው እንደዚሁን ስጦታ እንደዚህ ሰጣት እያለች በጣም ብዙ ህይወትን ነው የምታበላሹ። እዛ ላይ በንግግር በመወያየት ያን ነገር ማስተካከል መቻል አለባቸው። ከዚ ውጭ ግን ሪሌሽኑ እዚሁ ላይ መቆም አለበት። ከጥቅሙ ጉዳቱ የሚያመዝን ከሆነ ምን ህይወት ሆነ ምን ትዳር ሆነ። ሌላኛውና ዋነኛው ደግሞ አቢዩዝ የሚያደርግሽ ሰው ከሆነ እዛ ሰው ጋር መቀጠል የለብሽም። ለምሳሌ አንቺ ሰውነትሽ ላይ የሆነ ጠባሳ ኑሮብሽ ወይ ደግሞ በስሜት ቤተሰቦች ጎድተውሽ የሆነ ሰው ጎድተውሽ፣ ወይ እዚህ በፊት ደግሞ ኤክስ ኑሮሽ ድንግልና ከሌለሽ የሆነ ቀን አንቺ እኮ ድንግልና የለሽም ዝም ብዬ ነው ማገባሽ ምናምን ቢልሽ፣ ወይም ደግሞ አንቺ ጠባስ አለብሽ አይደል እንዲ ሊልሽ ይችላል። ኢሞሽናሊ ደግሞ የዳህ ልጅ ነኝ እንደዚህ እንደዚህ ነኝ አስተዳደግ ምናምን ብለሽ ነግረሹ አንቺ ሄዳ ያለሽ ያለሽ ምን ትቀበርሪ ያለሽ ማለት ቢልሽ ያን ቁስል ነካብሽ ማለት ይሄ ሰው ባልሽ ሊሆን አይችልም የሆነ ቀን ስትኮራረፉ ክፍተት ሲያገኝ አንቺን ጠቅ ነው የሚሰጥሽ ያ ሰው እድሜ ልኩን ከአንቺ ጋር ኖረ ማለት ሰላምሽን ነስቶት ቁስልሽን የነካ ያንቆረ እንደፈለገ የሚያደርግሽ ሰው ነው ማለት ነው ስለዚህ ተጠንቀቂ መጀመሪያ እንደዚህ የሚል ሰው ከሆነ እረፍ እንደዚህ አይነት ነገር አልፈልግም ማለት መቻል አለብሽ። እና በንግግር መግባባት አይ አልተውም ካለና የጠበቀ ያንን ነገር የሚወጋሽ ከሆነ ጭራሹን ማቆም አለብሽ ሪሌሽኑ ማለት። ሌላኛውና ዋነኛው ደግሞ የማትተማመኑ ከሆነ አንቺ እሱን የማታምኙ ከሆነ ወይም ደግሞ እሱ አንቺን የማያምንሽ ከሆነ ትልቅ ችግር አለ ማለት ነው እዚሁ ላይ መቀጨት አለበት መተማመን ደግሞ፣ እምነት በስራ ላይ መጣ ይችላል። ሶ ከመጀመሪያው እምነት ከሌላችሁ ሰው ጋር አብራችሁ ባትቀጥሉ መልካም ነው። ምክንያቱም ስራ ውለሽ ስትመጪ ወይም ደግሞ ስራ ውለ ስትመጣ ከእንትና ጋር ውለ ነው እንትናን እያወራ ነው የሚባል ነገር ከገጠመ ከእጮኝነት አልፎ ወደ መቋረጥ መድረስ አለበት ማለት ነው። ምክንያቱም እድሜ ልካችሁን ከሚያሰቃያችሁ የሆነ ሰሞን ፔኑ ቢያልቅላችሁ የሆነ ጉዳቱ ምናምን ቢቆም እዛው ላይ ቢያልቅላችሁ፣ ይሻላል። የመጨረሻውና ዋነኛው ደግሞ የሆነ ጊዜ መኮራረፍ ወይም መጠላት ሲፈጠር ስልካቸውን ዘጋግተው ወይም ብሎክ አድርገው እናንተን ማውራት ካልፈለጉ መቆላመጥ ከፈለጉ ልክ እናንተ በጣም እንድታቆላምጧቸው እንድትለምኗቸው ወደ እነሱ እንድትሄዱ የሚያደርጓችሁ ከሆነ ችግር አለ ማለት ነው። እናንተንም መለየት ከነሱ መለየት ብቻችሁን ችላችሁ መኖር እንዳለባችሁ እያለማመዷችሁ ነው ማለት ነው። ስለዚህ ሁሌ ህመም፣ ሁሌ ቁስል እነሱ አጥፍተው እንኳን ጥፋቱን ወደ እናንተ ያመጡትና ብዙ ነገር እንድትሸከሙ ህመም እንድትታመሙ በግንኙነታችሁ ደስተኛ እንዳትሆን ያደርጓቸዋል። ሶ ይህንን ነገር ከዚህ በላይ ያያችሁትን ነገር ካላስተካከሉ እዚሁ ላይ ብታቆሙ፣ እስካሁን አቃጠ ያለው ጊዜ እስካሁን ብዙ ነገር አጥቼበታለሁ ብዙ ሰው አጥቼበታለሁ እያላችሁ የምትጨነቁ ከሆነ ነገራችሁ ይበላሽባችኋል። ትዳር ማለት ትልቅ ተቋም ነው። ሶ አስባችሁ የምትገቡበት ጊዜ ነው። ሶ የእጮኝነት ጊዜያችሁ የፍቅረኝነት ጊዜያችሁ እዚሁ ላይ መለየት አለበት። ቪዲዮ ከተመቻችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ።